የአዲስ አበባ ምክር ቤት የመንግስት በጀት አስተዳደርና ቁጥጥር ቋሚ ኮሚቴ የአዲስ አበባ ገቢዎች ቢሮውን የመጀመሪያ ሩብ አመት አፈጻጸም ገምግመዋል። በግምገማው የመጀመሪያ ሩብ አመት አፈጻጸም ሪፖርትና ቢሮ ያከናወናቸው ተግባራትን የተመለከተ ጉብኝትም ተካሂዷል። ቢሮ ሌብነትና ብልሹ አሰራርን በማስቀረት የህዝብን ፍትሐዊ ተጠቃሚነት ለማረጋገጥና የመዲናዋን ገቢ ለማሳደግ የጀመረውን አገልግሎት የማዘመን ተግባር አጠናክሮ ሊቀጥል ይገባል ሲሉም የአዲስ አበባ ምክር ቤት የመንግስት በጀት አስተዳደርና ቁጥጥር ቋሚ ኮሚቴ ሰብሳቢ አቶ ስንታየው ደስታ አሳስበዋል። በጣም ስኬታማና ተስፋ ሰጪ አፈጻጸም እንዳለው አይተናል። ተቋሙ በስፋት ቴክኖሎጂ እየተጠቀመ ያለ ተቋም ነው። በዚህም በርካታ የብልሽ አሰራሮች መቀነስ ችለዋል። ሁለተኛ ደግሞ የተገልጋይ እንግልት፣ ቅሬታ፣ ጊዜ የመሳሰሉት መቀነስ ችለዋል። በአንድ የሁሉም ነገር የሚያልቅ አይደለም። ቀሪ ጉዳዮችም ይኖሩታል ቴክኖሎጂውን እያሰፋ እያሳደገ ከሄደ በተመሳሳይ የተገልጋይ እርካታ መጨመር የሚያስችል ስራዎች እንደሰራ ለማየት ይችላል ማለት ነው። ቢሮው የመዲናዋ የገቢ ቋት ከመሆኑ ጋር ተያይዞ ተጨማሪ ስራዎችን ይጠይቃል ያሉት የቋሚ ኮሚቴው ሰብሳቢ፣ ከተቋማት ጋር ያለውን ቅንጅታዊ አሰራር ማጠናከር የቀጣይ የቤት ስራው ነው ብለዋል። ቢሮ የራሱ መዋቅር አለው፣ የራሱ ገቢ የሚሰበስብበት አሰራር አለው። ነገር ግን ደግሞ ሌሎች ገቢ ሰብሳቢ መስሪያ ቤቶች ተቋማት አሉ እስከ ክፍለ ከተማ እስከ ወረዳ እና ከተማ ላይ ያሉ መስሪያ ቤቶች አሉ። እነዚህን በቅንጅት ስለሆነ 350 ቢሊዮን የሚሰበስቡት ቅድም እንዳልኩት እነዚህ ያሉት ወጥነት የለውም። አጠቃላይ ገቢ ሰብሳቢዎች በእቅዱ መሰረት የሰበሰበ ተቋም አለ፣ ከእቅዱ አንጻር አነስ ያለ የሰበሰበ ተቋም አለ። ክፍለ ከተሞችም በዛ ልክ ናቸው የሚታዩት። ቅዳቸው ያሳካሉ እቅዳቸው ጉድለት ላይ ያላለ ሰሱ በዜሮ አመት ያየ ነው ካየ ነው አንጻር ለዛ ነው 94 ፐርሰንት ና አፈጻጸሙ ያልኩሽ 6 ፐርሰንቱ ጉድለት የነዚህ አካላት ድርሻ ስለሆነ በሚቀጥሉ ሶስት ወራት ይህንን የሚያካክስ ስራ መስራት እንዳለባቸው መቀናጀት እንዳለባቸው ገምግመናል ማለት ነው። የቋሚ ኮሚቴ አባላት በበኩላቸው ገቢን ለማሳደግ የማህበረሰቡን ግንዛቤ ማዳበር ቁልፍ ጉዳይ መሆኑን በማንሳት በተለይ ለታማኝ ግብር ከፋዮች እውቅናና ሽልማት የመስጠት መርሃ ግብር አንዱ ማሳያ ነው ብለዋል። አፈጻጸም ሂደት ውስጥ የተሻለ አስተዋጽኦ የነበራቸውን ግብር ከፋዮች እውቅና በመስጠት ነው የጀመሩት። ስለዚህ ይሄ ህጋዊነትን ጠብቆ ለሚነግድ ነጋዴ የበለጠ ወይም ለሚሰራ ግብር ከፋይ የበለጠ ስንቅና አቅም ስለሚሆን ህገ ወጡ ላይ የራሱን የቻለ አሉታዊ ተጽዕኖ ስለሚኖር ህጋዊነት ብቸኛ አማራጭ እንዲሆን ከፍተኛ መደላደል የሚፈጥር ስራ ሰርተዋል። ውሳኔ አሰጣጥ ሂደት ላይ የሚያጋጥሙ ችግሮችን ግልጽ በሆነ መንገድ ፈቶ ተማምኖ በመሄድ ረገድ የአሰራር ክፍተቶች ነበሩና በዚህ በመጀመሪያው የሩብ አመት ያንን ችግር በአሰራር ፈተው ወደ ተግባር ገብቶ ስላገኘ ናቸው የተሻለ አፈጻጸም እንዳላቸው ለመታዘብ ችለናል። ከከራይ ተከራይ ጋር በሚወሰኑ የግብር ውሳኔዎች የሚነሱ ሰፋ ያሉ ቅሬታዎች አሉ። እነዚህን የበለጠ እየፈቱ እያስተካከሉ እየተማመኑ በመሄድ ረገድ ቀጣይ እነሱም በስፋት እንደሚሰሩበት አረጋግጠዋል። የቢሮ ኃላፊ አቶ ቢኒያም ምክሩ በበኩላቸው እንደ ተቋም ፍትሐዊ የገቢ አሰባሰብ እንዲኖር አገልግሎትን ከማዘመን ጀምሮ በርካታ ተግባራት መከናወናቸውን አንስተው ከቋሚ ኮሚቴው የተነሱ ሀሳቦችን በመቀበል በቀጣይ ለማስተካከልም በትኩረት ይሰራል ብለዋል። እኛ አብዛኛው ትኩረታችን የነበረው ገቢው ላይ ነው። ስንሮጥ የነበረው የዶክመንቴሽን ስራችን ላይ ጋፕ እንዳለ ወስድናል። አሁን ግን ያን ችግር ለመቅረፍ ጥረት እያደረግን ነው ያለ ነው። የአዲስ አበባ ገቢዎች ቢሮ በ2018 የመጀመሪያ ሩብ ዓመት ከ74 ቢሊየን በላይ ገቢ መሰብሰብ መቻሉም በመድረኩ ተመላክቷል።